የጠራ የፓርቲ አመራርና አባላት ለመፍጠር እየሰራ መሆኑን በብልጽግና ፓርቲ የከሚሴ ከተማ ቅርንጫፍ ጽሕፈት ቤት ገለጸ። ቅርንጫፍ ጽሕፈት ቤቱ የባለፉት ዘጠኝ ወራት የልማት የሰላምና የመልካም አስተዳደር እቅድ አፈጻጸሙን ገምግሟል። ይማም ኢብራሂም ዝርዝር አለው። በብልጽግና ፓርቲ የከሚሴ ከተማ ቅርንጫፍ ጽሕፈት ቤት የዘጠኝ ወር የስራ አፈጻጸሙን ከከተማውና ከቀበሌ ጠቅላላ አመራርና የብልጽግና ህብረት አባላት ጋር አካሂዷል። በመድረኩ የተሳተፉ የብልጽግና ፓርቲ አባላት በባለፉት ዘጠኝ ወራት በርካታ ስኬቶች መመዝገባቸውን ጠቅሰዋል። በልማቱም ዘርፍ በተለያየ ስናየው አመራር ተቀናጅቶ ስራ ሲሰሩ ያየኑ ውጤቶች መዓት አለ። ይህንን አምጥቶልናል። ከዚህ የበለጠ ደግሞ ለማስቀጠል ማድረግ ያለብን ከሰነዱ ክፍተቶቹን ለይተን መጠናቀቅ ያለባቸው የተጀመሩ ስራዎች የህዝብ ጥያቄ ምንድን ነው ብለን ለይተን መጨረስ ያለብን ስራዎች በደንብ መጨረስ እንዳለብን ወስደን ሁሉም በድርሻችን እንድንወጣ የሚያደርገን የስራ ግምገማ ነው። ሰላሙም ስላለ ልማት እየገመገመን ነው። አሁን ልማቱ ምን ላይ ደርሷል እያሉ ነው። ሰላሙ መነሻ አደርጋለሁ። ይሄ ነው ሰላሙ ሲመጣ ልማትን ነው የምታየው፣ እና በጣም አመርቂ ውጤቶች አሉ። አሁን ላይ የፓርቲ አደረጃጀት መዋቅሩ፣ አመራሩ ከላይ እስከታች ማለት በሚባል ደረጃ የከተማችን ባራ ሁኔታ እንደ ዞናችንም በጣም የተሻሉ ሁኔታዎች አሉ። የከሚሴ ከተማ ብልጽግና ፓርቲ ቅርንጫፍ ጽሕፈት ቤት ኃላፊ ዘምዘም መሐመድ በባለፉት ዘጠኝ ወራት ፓርቲው የጠራ አመራርና አባል እንዲኖረው ማድረግ ተችሏል ብለዋል። መጀመሪያ የሰራነው እንደ ብልጽግና ፓርቲ የጠራ አመራር እንዲኖረን ነው። ቀጥሎ የጠራ አባል እንዲኖረን ከዛም በተሰጠው ተቋም ላይ ተቋም ግንባታን ሕዝቡን አዳምጦ በአግባቡ ችግር እንዲፈታ ከማድረግ አኳያ በጣም ጥሩ ነው። በከንቲባ ችሎትም በሌሎችም እስከ ቀበሌ ድረስ የቀበሌ ችሎታ አስጀምረን የመልካም አስተዳደር ችግር ነው ቁልፍ ተግባር ብሎ ብልጽግና ፓርቲ በመጀመሪያ ጉባኤውም፣ በሁለተኛ ጉባኤው ያስቀመጣቸው አቅጣጫዎች ስለሆኑ እሱ ላይ እየሰራን ነው። የሁለተኛው የብልጽግና ፓርቲ እግር መትከል አለበት ነው። በቀበሌ ደረጃ በህዝቡ ዘንድም ቅቡልነት ያለው ፓርቲ መገንባት ስለሆነ የፓርቲውን ምንነት ማሳወቅ የበርካታ የማህበረሰብ ክፍል ጋር ውይይት አካሂደናል። አገልግሎት ሰጭ ተቋማት ለህብረተሰቡ ተገቢውን አገልግሎት እንዲሰጡ ፓርቲው የቅርብ ክትትል ሲያደርግ መቆየቱንም አንስተዋል። ያለ እጅ መንሻ አገልግሎት ለመስጠት ነው እየሰራን ያለ ነው ማለት ነው። ከተማ ብዙ ጊዜ የሚታማው በእጅ መንሻ ነው፣ መታወቂያ በእጅ መንሻ ነው፣ ልደት ካርድ የሚሰጠው ኢቭን የመስሪያ ፈቃድም የመሬትም ሁሉ ነገር የሚሰጠው ስራ ድል ፈጠናም በእጅ መንሻ ነው ተብሎ እንድታማ ስለነበረ ይሄንን ለማስቀረት ችግሩ ውስጥ የገቡ አመራሮችን ለደቂቃ ጊዜ አንሰጥም እና በዚህም ህዝቡ ይሁንታ እየሰጠን ያለበት አግባብ አለ። የከሚሴ ከተማ አስተዳደር ከንቲባ ሸሪፍ ቃሲም በበኩላቸው በተከታታይ በተሰራው ስራ በከተማውና አካባቢው ሰላም ማስፈን መቻሉን ጠቅሰው ህዝቡ ከሰላሙ ጎን ለጎን በልማት ስራዎችም እንዲሳተፍ እየተደረገ መሆኑን አስረድተዋል። በሰላሙ በኩል ትልቅ ለውጥ ትልቅ ምርታ አምተ ለማት ይቻላል። ህዝቡ በሰላሙ ያገበኛል ብሎ ተሳትፎበት አሁን ባለው ሁኔታ አንጻራ በአንጻራዊነት ሰላምና የተረጋጋች ከተማ መፍጠር ችለናል። እሱ አንድ ለውጥ ነው። ሌላው በዘጠኝ ወራችን ውስጥ ያገኘነው ድጋፍ፣ ህዝቡ ጋር መግባባት በመቻላችን በተለያየ ልማት ዘርፎች ላይ ህዝቡ በገንዘብም በጉልበትም በሀሳብም ከጎናችን ሆኖ ስራዎችን እየፈጸሙ ነው የምንገኘውና በከተማችን እነዚህን ስራዎች አግኝተናል።